ሰላም ጤና ይስጥልኝ የኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምፅ ነው። የዕለቱ መረጃ ይዘንላችሁ ቀርበናል። ከመረጃዎቹ ጋር ከእናንተ ጋር የምንቆየው አማኑኤል ቢሰው ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችን ቆዩ። ለሰላም ግንባታና ልማት ጥረት በማድረግ ለሰው ልጆች ሁሉ ደህንነት መንፈሳዊ ተልእኮውን እንደሚወጣ ዓለም አቀፍ ሉተራን ፌዴሬሽን ገለጻ። ፌዴሬሽኑ ለሰላም ግንባታና ልማት ጥረት በማድረግ ለሰው ልጆች ሁሉ ደህንነት መንፈሳዊ ተልእኮውን እንደሚወጣ የተገለጸውም በአዲስ አበባ ከተማ በተካሄደውና በአፍሪካ የመጀመሪያው የዓለም አቀፍ ሉተራን ፌዴሬሽን ምክር ቤት ትላንት በተጠናቀቀው ስብሰባ ላይ መሆኑን ተናግረዋል። ከዓለም ዙሪያ ካሉ ሐምሳ አምስት የዓለም አቀፍ ሉተራን ፌዴሬሽን አባል ቤተ ክርስቲያናት ተወካዮች የተሳተፉበት ውጤታማ ስብሰባ እንደሆነም ተጠቁመዋል። የዓለም አቀፍ ሉተራን ፌዴሬሽን ፕሬዚዳንት ጳጳስ ሄነሪክ ስቱብኬር ለኢዜያ እንዳሉት ፌዴሬሽኑ የተመሰረተው ከሁለተኛው ዓለም ጦርነት በኋላ እንደ አውሮፓውያን ዘመን አቆጣጠር በ1947 ነው። የፌዴሬሽኑ ሴቶች በሰው ልጆች ዘንድ ሁሉ ወንድማማችነት እንዲጎለብት ጥላቻ እንዲርቅ ሰላምን አብዝቶ መስበክ ለልማት ማገዝ ነው ብለዋል። ለሰላምና ልማት እገዛ እንደሚያደርግ ተቋም በዓለም ዙሪያ ሰላም እንዲሰፍን፣ ልማት እንዲስፋፋ መስራት ይገባል፣ እኛም አብረን እንሰራለን ነው ያሉት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዚዳንትና የፌዴሬሽኑ ምክትል ፕሬዚዳንት ቄስ ዶክተር ዮናስ ይገዙ በበኩላቸው የፌዴሬሽኑ ተልዕኮ የሰላም ግንባታ መሆኑን ገልጸዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለመንግስት የሰላም ጥረት የምታደርገውን ድጋፍ አጠናክራ እንደምትቀጠል ገልጸው ስብሰባው ኢትዮጵያ የዓለም አቀፍ እውነቶችን በብቃት የማስተናገድ አቅመ እንዳላት ያሳየ መሆኑን ተናግረዋል። የዓለም አቀፍ ሉተራን ፌዴሬሽን ዋና ጸሐፊ ቄስ ዶክተር አኔ በርካርድት በምክር ቤቱ ስብሰባ በዓለም ዙሪያ በአስቸጋሪ ሁኔታ ላይ ባሉ ሰባዊ ጉዳዮች ላይ የተወያየንበት ውጤታማ ሁነት ነው ብለዋል። በሰዎች መካከል ትብብርና አንድነት ፍቅርና መተሳሰብ እንዲጎለብት የሰላም ሐዋርያነታችንን አጠናክረን እንቀጥላለን ያሉት ቄስ አኔ በርካርድ ዘላቂ ሰላምና ልማት እንዲመጣ በጋራ እንደሚሰሩ ገልጸዋል። የታንዛኒያ ኤቫንጀሊካል ሉተራን ቤተ ክርስቲያን ጳጳስና የፌዴሬሽኑ የምስራቅና መካከለኛ አፍሪካ ፕሬዝዳንት ፍሬዴሪክ ሾው ስብሰባው የምስራቅና መካከለኛ አፍሪካ ቀጠና በሆነችው ኢትዮጵያ በመካሄዱ ኩራት ተሰምቶናል ብለዋል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን በሰላም ግንባታ ዙሪያ ስልጠና ሰጠ። ባልደረባችን ቤተልሔም ድርጅት ጭማሪ አላት። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን በግጭት የተጎዱ ማህበረሰቦችን በሰላም ግንባታ ዙሪያም በጉሽ ጎሞሌና ሞያሌ አውራጃዎች እንዲሁም በቦረና ከተማ የአቅም ግንባታ ስልጠና ተሰጥቷል። በስልጠናው በኦሮሚያ ቦረና ዞን ከሚገኙት ሞያሌ፣ ጉቺና ጎሞሌ የተውጣጡ ሀያ ተሳታፊዎችን ያሳተፈም ሲሆን ከሰልጣኞቹ መካከል ስድስቱ ሴቶች መሆናቸውም ተነግረዋል። በዚህም አጠቃላይ የፕሮጀክቱ ወጪ የተሸፈነው በፊኒሽ ኢቫንጀሊካል ሉተራን ሚሽን መሆኑ ተነግረዋል። መረጃውን ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልማትና አገልግሎት ኮሚሽን አገኘ። መጽሐፍ ቅዱስና ቴክኖሎጂ አጠቃቀም በሚል ርዕስ ስልጠና ተሰጠ። ባደረባቸውን በተለይም ድረጃ የተከታትለዋለች እንደሚከተሉ ይቀርባል። በሲዳማ ክልል በአዋሳ ከተማ ለሚገኙና ከተለያዩ ቤተክርስቲያናት ለተውጣጡ ወጣቶች መጽሐፍ ቅዱስና የቴክኖሎጂ አጠቃቀም በሚል ርዕስ ስልጠና ተሰጥቷል። በስልጠናው ላይ ከአርባ በላይ በተለያዩ የወጣት አመራርና አደረጃጀት ውስጥ የሚያገለግሉና በቤተክርስቲያን ውስጥ በልዩ ልዩ ኃላፊነት ላይ የሚገኙ ወጣቶች ተሳትፈዋል። በዘመናችን ቴክኖሎጂን ለአዎንታዊም ይሁን ለአሉታዊ ተግባር ለማዋል ሰፊ እድል ስላለ ተጠቃሚዎች ሊወስዱ ስለሚገባው ጥንቃቄ ባለሙያዎቹ ትምህርት ሰጥተዋል። ከጊዜ ወደ ጊዜ እያደገና በተግባር ላይ እየዋለ የሚገኙ ልዩ ልዩ የቴክኖሎጂ ውጤቶች እየሰጡ ያለው ከፍተኛ ጠቀሜታ እንደተጠበቀ ሆኖ በአጠቃቀም ጉድለት እና በተሳሳተ ዓላማ እያስከተለ ያለው ጉዳትም እየጨመረ መምጣቱ በስልጠናው ላይ በሰፊው ተዳሷል። ጉዳቶቹን ለመቀነስ ደግሞ በተለይ ወጣቶች ቴክኖሎጂን ለበጎ ዓላማ እና ተግባር መጠቀም እንደሚኖርባቸው በልምድ የተደገፈ ምክር ተሰጥተዋል። ከዚህ በተጨማሪ የጤናማ የቴክኖሎጂ አጠቃቀም ለሀገር፣ ለማህበረሰብ እና ለቤተ ክርስቲያን የሚሰጠውን ጠቀሜታ በተመለከተ በጥናት ላይ የተመሰረተ ጽሁፍ በባለሙያዎች ቀርቦ ውይይት ተደርጎበታል። መረጃውን ከኢትዮጵያ መጽሐፍ ቅዱስ ማህበር የወጣቶች ክፍል አገኛል። ተመልካቾቻችን፣ መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ሀገራት ወዳገኘናቸው መረጃዎች እናልፋለን። በኢየሩሳሌም የሚገኙ ክርስቲያኖች ለጋዛ አስቸኳይ ድጋፍ እንዲደረግ ጥሪ አቀረቡ። ከኢየሩሳሌም የፍትህ ድምፅ የወጣው መግለጫ በአሁኑ ሰዓት ሁለት ሚሊዮን የጋዛ ነዋሪዎች እና 24 የእስራኤል ታጋቾች ህይወታቸው አደጋ ላይ ወድቀው ይገኛሉ በማለት አስቸኳይ የእርዳታ ጥሪውን ያቀርባል። በቅርቡ በጋዛ እየተከሰተ ያለውን ከፍተኛ የጦርነት ውጥረት አስመልክቶ ድምፃችንን እያሰማን ነው በማለት ነው ራሱን የኢየሩሳሌም የፍትህ ድምፅ በማለት የሚጠራው ቡድን ያስታወቀው። በወጣው መግለጫ ላይም የቀድሞ የላቲን ፓትሪያርክ ሚቼል ሳባ እና የግሪክ ኦርቶዶክስ ቤተክርስቲያን ጳጳስ አታላሃና እንዲሁም የቀድሞ የሉተራን ቤተክርስቲያን ጳጳስ ሙኒብ ዩናን ፊርማ ይገኝበታል። ከሌሎቹ ከ12 መካከል ደግሞ የላቲን ፓትሪያርኬት ስራ አስፈጻሚ የሆኑት ሳሚኤል ዮሱፍና በእስራኤል የኢየሱሳውያን ማህበር መሪ የሆኑት ዴቪድ ሄ ሀውስ ይገኙበታል። ድምፃችን ለዓለም መሪዎች ባይደርስም የሚያዩና የሚሰሙን ሁላቸውም እርምጃ እንዲወስዱ እናበረታታለን በማለት ተናግረዋል። በመግለጫቸውም በአንድ ዓመት ከግማሽ ውስጥ የተከሰተውን ሞትና ውድመት አሸባሪ በማለት ያነሱት ሲሆን በየቀኑ በአስር የሚቆጠሩ ሰዎች ህይወታቸውን ማጣታቸውንም አንስተዋል። ይህም እንዳለ የተከሰተው ንጹሐንን የሚያገለግሉ የጤና ተቋማት በፈራረሱበት ጊዜ መሆኑ ግጭቱን የበለጠ አስኪ አድርጎታል። ቡድኑ አክሎም የእስራኤል ባለስልጣናት የጋዛ ችግር የሰብአዊ እርዳታ ስርጭት እንደሆነ ቢያነሱም በአሜሪካ ድጋፍ የሚደረግለት የጋዛ ሰብአዊ ድጋፍ እርዳታን የሚያሰራጭበት መንገድ አመቺ እንዳልሆነ ጠቅሰዋል። ከዛም በተጨማሪ የጋዛ ዜጎች መመገቢያ ለማግኘት ወደ እርዳታ መስጫዎች በሚያመሩበት ጊዜ መገደላቸው ረሃብ ሽሽት የወጡ ሰዎች የአሩር ሰለባ እንዲሆኑ አድርጓቸዋል ይላል መግለጫው። የጋዛ ነዋሪዎች አስፈላጊውን እርዳታ እንዲያገኙ ለእስራኤል ባለስልጣናት መገዛት እንደሚጠበቅባቸው ቡድን ያነሳ ሲሆን የምግብ አቅርቦትን ለጦር ስልት መጠቀም የጄኔቫን ስምምነት የሚጥስ እንደሆነ ተናግረዋል። የእስራኤል ባለስልጣናት ዋና ዓላማ ፍልስጤማውያንን ከቦታቸው ማፈናቀል መሆኑን እንደሚያምኑ ተናግረዋል። ለዓለም አቀፉ ማህበረሰብ ባደረጉት ጥሪም ተስፋን እንዳትቆርጡን ለምናቸዋለን በማለት አስፍረዋል። በክርስቶስ ትንሣኤና በመንፈስ ቅዱስ ኃይል እንነሳ፣ በጋዛ ላሉ ወንድሞች እናቶቻችንን ቁም በማለትም ጥሪያቸውን አቅርበዋል። በቅርቡም በመቶዎች የሚቆጠሩ እስራኤላውያን ሰብአዊ መብቶች እንዲከበሩ ጥሪ እያቀረቡ በአውራ ጎዳናዎች ላይ ሰላማዊ ሰልፍ ሲወጡ ተስተውለዋል። ከዚህም ባለፈ ክርስቲያን ኤድ ወደ ጋዛ በመርከብ ሊገቡ የነበሩ እርዳታዎች በእስራኤል ኃይሎች መታገዱን አንስተዋል። ከመጋቢት ወር አንስቶም ወደ ጋዛ የገባ የሰብአዊ እርዳታ ድጋፍ የለም። መረጃውን ከዚህ ታብሌት ያገኘነው ነው። ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ የሶሪያ ሊቀጳጳስ ዓለም አቀፍ ማዕቀቦች እንዲነሱ ጥሪያቸውን አቀረቡ። የሶሪያ ካቶሊክ ሊቀጳጳስ ለዓለም አቀፉ ማህበረሰብ በሶሪያ ላይ የተጣሉት ማዕቀቦች እንዲነሱ ጥሪያቸውን አቅርበዋል። የማዕቀቦቹ መነሳትም ለሶሪያ ትልቅ ተስፋ እንደሚሆን ተናግረዋል። ሊቀ ጳጳስ ጃኪስ ሙራድ ሶሪያ ከበሽር አልአሳድ መንግስት መውደቅ አንስቶ ከፍተኛ የሆነ ውጥረት ላይ እንደሆነች አንስተዋል። ጽንፈኛ እስላማዊ መንግስት የበሽር አልአሳድን መንግስት እንዳይተካ እየተፈራ ባለበት ጊዜ በአሁኑ መንግስት ዋልታረገጥ መርሆች የብዙ ሶሪያን ህይወት እየከበደ ይገኛል። አሁን ባለው አስተዳደር ሃይማኖታዊ ሚሊሻዎች በሶሪያ ጎዳናዎች ላይ የሚስተዋሉ ሲሆን ሊቀጳጳሱ ከኤርቱ ቸርች ኒት ጋር ባደረጉት ቆይታ ይህ ለክርስቲያኑም ሆነ ሙስሊም ሶሪያውያን አዲስ ነገር እንደሆነ ተናግረዋል። ሊቀጳጳሱ ባደረጉት ንግግርም ሶሪያ የተለያየ እምነት የሚከተሉ ሰዎች በጋራ የሚኖሩባት ሀገር እንደሆነች ተናግረዋል። አዲሱ የሶሪያ መንግስት የሃይማኖት ነጻነት እንደሚያስከብር የተናገረ ቢሆንም ማዕከላዊ መንግስት በየስፍር የሚንቀሳቀሱ ታጣቂ ኃይሎች ላይ ቁጥጥር ማድረግ መቻሉ አጠራጣሪ ሆኖ ቆይተዋል። በዚህ እንዳለ ሁኔታ ውስጥ በሶሪያ ላይ የተጣሉ ዜጎች የሶሪያ ዜጎችን ክፉኛ አደጋ ላይ እንደጣሏቸው ተናግረዋል። የበሽር አላሳድ መንግስት መውደቅን ተከትሎ ብዙ ሰዎች ስራቸውን እንዳጡ የተናገሩት ሊቀጳጳስ ሰዎች የዕለት እንጀራቸውን ለመግዛት የሚያስችላቸውን ገንዘብ ጥየቃ ዘውትር ወደ እርሳቸው እንደሚመጡ ተናግረዋል። ሊቀጳጳስ ሙራር ተስፋ እንደሚታያቸው ይናገራሉ። እንደ አውሮፓውያን አቆጣጠር በ2015 መነኩሴ በነበሩበት ጊዜ በአይስይስ ታግተው ለወራት መቆየታቸው ከዚህ በኋላ የሚፈሩት ነገር እንዳይኖር እንዳደረጋቸው ተናግረዋል። ያኔ በሰላም እንድመለስ ከጎን የሆነው እግዚአብሔር ዛሬም ከኔ ጋር ነው በማለትም ክርስቲያን ክርስቲያኖች እግዚአብሔርን አብሮነት እያሰቡ እንዲጽናኑ አሳስበዋል መረጃውን ከክርስቲያን ቱዲ ያገኝ ነው ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህ መስሉ ነበር ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረኩት ና ኢማኑዌል ዴቢሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ